ከዚህ ቀደም አንድ ወሳኝ ጥያቄ ጠይቄ የነበረ ጥያቄው ይህንን ይመስላል። በእነዚህ በሁለቱ ዓለም አቀፍ የመንገድ ዳር ምልክቶች መካከል ልዩነት አለ። ይሄ ልዩነት ምንድን ነው? አንደኛው ሰረዝ አለው፣ አንደኛው ደግሞ ሰረዝ የለው። ሰረዙ መኖሩ ምን አይነት ትርጉም ይሰጠዋል የሚል ጥያቄ ነበር የጠየኩት? ዛሬ መልሱና ማብራሪያውን ይሰጣቸዋለሁ። ፎሎ አርጉ፣ ላይክ አርጉ፣ ሼር አርጉ፣ ኮፒ ሊንክ አድርጉ አመሰግናለሁ ስላደረጋችሁ እንግዲህ እነዚህ ሁለቱ ምልክቶች ከዓለም አቀፍ የመንገድ ዳር ምልክቶች ውስጥ የሚቆጣጠሩ ናቸው የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች በሶስት ንዑሳን ክፍሎች ይከፈላሉ አንደኛው የሚከለክሉ ሁለተኛው የሚያስገድዱ ሶስተኛው ደግሞ ቅድሚያ የሚያሰጡ ናቸው እነዚህ ሁለቱ ምልክቶች እንግዲህ ከሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች ውስጥ የሚከለክሉት ውስጥ ይካተታሉ እነዚህ ምልክቶች ቅርጻቸው ክብ መደባቸው ነጭ ክፈፋቸው ቀይ በጥቁር ቀለም የተሰራ ስዕል ቀስትና ጽሁፍ መልእክትን ያስተላልፋሉ በውስጣቸው ያለውን ነገር ማድረግ ፈጽሞ እየተከለከለ ነው። ቅስት ከሆነ ወደ ቅስቱ መጣጠፍ ክልክል ነው። ስዕል ከሆነ ለስዕሉ የተከለከለ ነው። ጽሁፍ ደግሞ ከሆነ ለጽሁፉ እየተከለከለ ነው ማለት ነው። ነገር ግን እነዚህ የሚከለክሉ ምልክቶች ላይ አንዳንዶቹ ሰረዝ አለባቸው፣ አንዳንዶቹ ደግሞ የለባቸውም። የእነዚህ እንግዲህ ትርጉማቸው ምንድን ነው? ሰረዝ ያለባቸው ዓለም አቀፍ የመንገድ ዳር ምልክቶች ማድረግ ፈጽሞ እየተከለከለ ነው ክልክል ነው የሚል መልእክት ይኖራቸዋል ማለት ነው። ሰረዝ ግን የለባቸው የሚከለክሉ የመንገድ ዳር ምልክቶች ገደብን ነው የሚያሳዩን ማለት ነው። በገደብና በክልከላ መካከል ልዩነት አለ። መከልከል ማለት አታድርግ ነው። ገደም ማለት እስከዚህ ድረስ ከዚህ በላይ ቁመት ከዚህ በላይ ፍጥነት የሚሉ ትርጉሞች ይኖሩታል ማለት ነው። ስለዚህ አሁን ምልክቱ ላይ የምታያቸው ሁለቱ ምልክቶች፣ አንደኛው ወደ ቀኝ መታጠፍ የተከለከለ ነው የሚል ነው። ስለዚህ ሞተር ሳይክል እንያዝ፣ ወይ ባጃጅ እንያዝ፣ ሚኒባስ እንያዝ፣ ባስ እንያዝ፣ ወይ ደግሞ ተሳቢ እንያዝ፣ ይሄ ምልክት ባለበት አቅጣጫ ሌላ ከስሩ የተቀመጠ ነገር ከሌለ በስተቀር ወደ ቀኝ ታጥፎ መሄድ ምንድን ነው የተከለከለ ነው የሚል ትርጉም ይኖረዋል ማለት ነው። ሰረዝ ግን የሌለው ምንድን ነው ገደብ ነው የሚያስቀምጥልን ምንድን ነው ይሄ የሚለው ከ3.5 ሜትር በላይ ስፋት ያላቸው ተሽከርካሪዎች ማለፍ የተከለከለ ነው የሚለው ከ3.5 ሜትር በታች የሆኑት ማለፍ ይችላሉ ማለት ነው። ለምሳሌ 2 ሜትር ቢኖር ወይ 3 ሜትር ወይ ደግሞ 2.50 ሜትር ስፋት ያላቸው ተሽከርካሪዎች ቢኖሩ ማለፍ ይችላሉ ማለት ነው። ሌላ ምልክት እንደ ኤግዛምፕል እንይ። ለምሳሌ ክላክስ ማሰማት ይላል ክላክስ ማሰማት ምንድነው? ፈጽሞ የተከለከለ ነው። ተሽከርካሪያችን ላይ ክላክስ ስናደርግ መቀነሻ የለውም፣ አይደለ? ከፍተኛ ድምፅ፣ ዝቅተኛ ድምፅ የሚል ነገር የለው። ክላክስ ማድረግ ምንድነው? የተከለከለ ነው። ፍጥነትን ደግሞ እኔ ፍጥነት ለምሳሌ 60 ሊ ይችላል 80 ሊ ይችላል። ለምሳሌ 80 ብንወስድ፣ ከ80 በላይ ነው የተከለከለ ነው እንጂ በአርባ እንችላለን እንችላል ወይ ደግሞ በ60 እንችላለን። ስለዚህ ገደብ ነው የተቀመጠለን እንጂ ፈጽሞ አልተከለከለም ማለት ነው። ስለዚህ የሚከለክሉ ምልክቶች ላይ ቀይ አግድም ሰረዝ ካለ ውስጣቸው ያለውን ነገር ፈጽሞ ማድረግ ክልክል ነው። ብናደርግ ለአደጋ እንጋለጣለን ማለት ነው ሰረዝ የለባቸው ነገሮች ምልክቱ ላይ ካለው በላይ ነው የሚከለከለው። ለምሳሌ ቁመት ሊሆን ይችላል፣ ፍጥነት ሊሆን ይችላል፣ የተሽከርካሪ ስፋት ሊሆን ይችላል፣ ርዝመት ሊሆን ይችላል። እስካለው ድረስ ማድረግ እንችላል። ለምሳሌ 18 ሜትር ርዝመት ያለው ከተባለ 12 ሜትር መሄድ ይችላል ማለት ነው። 18 ሜትር ግን ማለፍ አይችልም። ስለዚህ በሁለቱ ምልክቶች መካከል ያለው ልዩነት ይህንን ይመስላል ማለት ነው። ይሄ መረጃ ሁሉ እንዲደርሳችሁ ፎሎ አርጉ፣ ለሁሉም እንዲደርስ ደግሞ ኮፒ ሊንክ አርጉ። ለጓደኞቻችሁ ለመንጃ ፍቃድ ተማሪዎች ሼር አርጉላቸው ጤና